ቻይናና ሩሲያ ደቡብ ኮሪያን ከበቧት። የደቡብ ኮሪያው ግስላ መሪ ምን ይውጠው ይሆን? እውነቱ ይሄ ነው። ሩሲያና ቻይና በደቡብ ኮሪያ አቅራቢያ ያደረጉትን ሚስጥራዊ የጦርነት ቅስቀሳ የጂኦፖለቲካዊ ትንተና ይዘንላችሁ መተናል። ለአፍታ ቆም በሉና ምስራቅ እስያ ላይ አተኩሮ በአለም ካሉት የቴክኖሎጂ የኢኮኖሚ ምሰሶች መካከል አንዷ የሆነችው ደቡብ ኮሪያ አሁን ግን የሰላሟ ምህዋርን በፍጥነት እየተናጋ ነው። ሁለት ታላላቅ ኃይሎች ሞስኮና ቤጂንግ በየብስና በባህር ድንበሯ ወጥ የሆነ የስትራቴጂክ ኃይል ማሳያ አካሂደዋል። ይህ ምን ማለት ነው? የብዙዎቻችን ጥያቄ ነው። ዛሬ ከስሜት ነፃ ሆነን ዓለም አቀፍ ሚዲያዎች የዘገቡትን ነሲኤንኤን ሮይተርስ፣ አልጀዚራ እንዲሁም የቻይናና የሩሲያ የሚዲያ አውታሮች የተናገሩትን ትክክለኛ ማስረጃ ወደ እናንተ እናደርሳለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን። ሀያላኑ እንግዲህ ለጦርነት እየተዘጋጁ እንደሆነ በጣም በርካታ መረጃዎች ሰሞኑን እየወጡ ነበር። አሁን ግን ይፋዊ የሆነ የጦር ልምምድ እያደረጉ ነው። ይህም ደቡብ ኮሪያን በተለይ ደግሞ ቅርቃር ውስጥ ያስገባ ጉዳይ ነው። አለማችን ከድጦ ወደ ማጦ እየሄደች እንዳለች ማሳያ ነው ይህ ጉዳይ ማለት ነው። ኢትዮጵያችንን ጨምሮ መላው አለም በሚባል ደረጃ ከፍተኛ ቅርቃር ውስጥ ሊገባ የሚችልበት ጦርነት ይነሳል ተብሏል። ይህ መረጃ ምን ይመስላል የሚለውን ከእናንተ ጋር ለመፈትሸው ወደናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጌ፣ እኔን ከአክሱም ቲዩብ ሰናይ ቆይታ ይሆንላችሁ። የውጥረቱ ዋና ማዕከል የአየር ክልል ጥሰት ነው። መረጃዎች የሚያሳዩት ሩሲያ እና ቻይና በአንድ ጊዜና በተቀናጀ መልኩ የጋራ ስልታዊ የአየር ላይ ጥበቃ በረራዎች ማድረጋቸው ነው። ተጨባጭ መረጃዎችን ስንፈትሽ፣ አንደኛው የቦምብ አውሮፕላኖች በራዳር ላይ ሩሲያ የርቀት ተጓዥ የሆኑትን ቱፖሎቭ 295 ኤምኤስ፣ ቲዩ 95 ኤምኤስ የቦምብ አውሮፕላኖቿን ቻይና ደግሞ ሺያን ኤች ሲክስ ኬ የተባሉትን ስትራቴጂካዊ ቦምብ አውሮፕላኖቿን በማዋሃድ የፓሲፊክ ውቅያኖስን ሰሜናዊ ክፍል በጋራ መንዳት ጀምረዋል። የአየር መከላከያ መለያ ክልል ተጨባጭ መረጃ ሁለት እነዚህ ቦምቦች አውሮፕላኖች የደቡብ ኮሪያን የአየር መከላከያ መለያ ክልል ደጋግመው ሲያልፉ ታይተዋል። አሳውሱ ኤዲዝ የአየር ክልል ባይሆንም ሌሎች ሀገራት ወደ አየር ክልል ከመግባታቸው በፊት ራሳቸውን እንዲያሳውቁ የሚጠየቅበት ወሳኝ የደህንነት እጠና ነው። ይህን በመተላለፍ ሞስኮና ቤጂንግ የደቡብ ኮሪያን የመከላከያ አቅምና የምላሽ ጊዜ ደጋግመው ሞክረዋል። የደቡብ ኮሪያ ምላሽን ስናይ ሲኦል ወዲያውኑ ኤፍ15 ኬ እናም ሌሎች ተዋጊ ጀቶች የተባሉ በአስቸኳይ በማስፈንጠር የውጭ ኃይል አውሮፕላኖችን አስወጥታለች። ይህ የሰላም ጊዜ ቀስቀሳ የዓለም አቀፍ ግጭት እንዳይፈጠር በሰከንዶች ውስጥ ውሳኔ የሚጠይቅ አደገኛ ጨዋታ ነው። ግዙፍ የጦር መርከቦች በአንጸባራቂ ውሃ ላይ ሲምዘገዘጉ የውጥረቱ ካርታ ደግሞ የደቡብ ኮሪያ መርከብ በሩቅ ሲመለከት ታይቷል። ፍጥጫው በአየር ላይ ብቻ አልቆመም። ሩሲያና ቻይና በባህር ላይም ጠንካራ አቋምን እያሳዩ ነው። የጋራ የባህር ላይ ልምምዶች መረጃ ተጨባጭ መረጃ ሶስት የሮይተርስ እና ሲኤንኤን ዘገባዎች ሁለቱን ሀገራት የጦር መርከቦቻቸውን በጃፓን ባህር ኢስት ሲ እናም በምስራቅ ቻይና ባህር አካባቢ በተከታታይ የጋራ ልምምዶች ላይ ማሳተፋቸውን አረጋግጠዋል። እነዚህ ልምምዶች በመከላከያ ላይ ያተኮሩ ቢመስሉም የመርከቦቹ የተጓዙበትን መንገድ ስትራቴጂካዊ የሆነ መልእክትን አስተላልፏል። ተጨባጭ መረጃ ነው። ይሄ ቁጥር አራት የሰርጎ ገብ መንገድ። የመርከቦቹ እንቅስቃሴ የደቡብ ኮሪያን ደቡባዊና ምስራቃዊ የባህር ዳርቻዎችን አምሶ በአቅራቢያው ሲያልፈ ታይቷል። በዓለም አቀፍ የባህር ክልል ውስጥ መጓዝ ህጋዊ ቢሆንም የሁለቱ ግዙፍ ጦር ኃይሎች በድንበር አቅራቢያ መዘዋወራቸው በቀጥታ የደቡብ ኮሪያን የደህንነት ስሜት የሚፈታተን ድርጊት ሆኗል። የእንቅስቃሴ እና አልጀዚራ እንደዘገቡት ከሰሜን ኮሪያ በሚመጣው ስጋት የተወጠረችው ደቡብ ኮሪያ ደግሞ በሁለትዮሽ ግፊት ለማስገባት እና የአሜሪካን የክልል የደህንነት ትብብርን ለማዳቀም ያለመ ግልጽ የጂኦፖለቲካዊ ግብ አለው። የሩሲያና ቻይና ዓላማ ከቻይና ዴይሊ እይታ ስንፈትሸው ሞስኮና ቤጂንግ ይህንን የሚያደርጉት በዋነኛ ለራሳቸው ብሔራዊ ደህንነትና በክልል ውስጥ የአሜሪካን ተጽዕኖ ለመመከት ነው። ይህንን የጋራ ወቅታዊ ትብብር የሚያጠናክር መደበኛ ሂደት አድርገውም እየገለጹት ይገኛሉ። ደቡብ ኮሪያ ግን በከፍተኛ ስጋት ውስጥ ነች። ደቡብ ኮሪያ እነዚህን ድርጊቶች የኃይል ማሳያና የጎረቤት ሀገርን የደህንነት ስሜት የሚያናጋ በማለት በይፋ እናም በፍርሃትም ማውግዛለች። የዚህ አይነቱ የተቀናጀ ድርጊት በድንበር አቅራቢያ መደጋገሙ የግጭት አደጋን እንደሚጨምር ማስጠንቀቂያ ሰጥታለች። አሜሪካና ሚናዋን ስንፈትሽ፣ ዋሽንግተን ለደቡብ ኮሪያ የምሰጠው የደህንነት ዋስትናን በማጠናከር ምላሽ ሰጥታለች። የዚህ ክስተት ዋናው ትኩረት በምስራቅ እስያ ያለውን የኃይል ሚዛን በሶስት ታላላቅ ኃይሎች መካከል የተከፋፈለ መሆኑን በግልጽ ማሳየቱ ነው። ሩሲያ እና ቻይና በአየርና እና በባህር ያሳዩት ስትራቴጂካዊ ቅንጅት በደቡብ ኮሪያ ዙሪያ የጂኦ ፖለቲካዊ ውጥረት አዲስ ምዕራፍ ከፍቷል። የድርጊት ለሰላማዊ ክልል ትልቅ የጥያቄ ምልክት ነው። በቀጣይ በፓሲፊክ ውቅያኖስ ላይ ያለውን የኃይል ትግል ወዴት ያመራል የሁሉም ሰው ጥያቄ ነው። የዓለም አቀፉ ውጥረት ማዕበልና የትግል ጫፍና ቅርቃሩን ደግሞ ስንመለከት ዓለም አቀፉ አደጋን በግልጽ ያሳየናል። ቻይና፣ ሩሲያና ደቡብ ኮሪያ ሀያላኑ ዓለማችንን ወደ የትኛው ቅርቃር እየወሰዷት ነው የሚለው ጥያቄ የሁላችንም ነው። የምንመለከተው የክልላዊ ውጥረት ብቻ አይደለም፣ የዓለም ስርዓትን የመቀየር ትግል ነው። በምስራቅ እስያ ሁለት የጂኦፖለቲካል ግዙፍ የሩሲያው ቭላድሚር ፑቲንና የቻይናው ጂቺፒንግ የጋራ ስትራቴጂካዊ ትብብራቸውን እያጠናከረ ነው። በዚህ የትግል አውድ መካከል ደግሞ ደቡብ ኮሪያ ትገኛለች። እነዚህ የኃይል ማሳያዎች ዓለማችንን ወደማይቀለበስ ቀርቃር ሊከቷት ነው የብዙዎች ጥያቄና ፍርሃት ነው። ደቡብ ኮሪያ በዓለም ላይ ካሉ እጅግ አስፈላጊ የኢኮኖሚና የቴክኖሎጂ ማዕከላት አንዷ ነች። ነገር ግን የጂኦፖለቲካዊ አቋሟ እጅግ አደገኛ ነው። አንደኛው የማስፈራራት ሶስት ማዕዘን ሲሉ ያነሱታል። ሲኦል በሰሜን ኮሪያ ኒውክሌራዊ ስጋት ትፈተናለች። ከምዕራብና ከሰሜን ደግሞ በቅርብ ወዳጅ የሆኑት ቻይናና ሩሲያ በወታደራዊ ልምምዳቸው የቋሚ ግፊትን ይፈጥራሉ። የደቡብ ኮሪያው ፕሬዝዳንት ዩን ሱክዮል ለአሜሪካና ለጃፓን ከፍተኛ ትኩረት በመስጠት የደህንነት ትብብሩን አጠናክረዋል። የእርምጃ ሩሲያና ቻይና አሜሪካን ተከትላችኋል ብለው እንዲከሷት ምክንያት ሆኗል። ሩሲያና ቻይና የደቡብ ኮሪያን የአየር መከላከያ መለያ ክልል ደጋግሞ በመተላለፍ የባህር መርከቦችን በማሳለፍ የሰጡት መልእክት ግልጽ ነው፣ አዲስ የኃይል ሚዛን እየፈጠርን ነው የሚል ነው። ደቡብ ኮሪያ በሁለት ታላላቅ ስርዓቶች መካከል ያለች ዋና የትግል ሜዳ ሆና ተገኝታለች። የቻይናና የሩሲያ ትብብር ከዚህ በፊት ታይቶ በማይታወቅ ደረጃ ላይ ይገኛል። የሸርክና ዓለማችንን የሚለውጥ ዋና ምክንያት ነው። ምክንያቱ ደግሞ የጋራ ዓላማ አላቸው፣ ምዕራባውያንን መግታት። የሁለቱም ሀገር መሪዎች ዋነኛ የጋራ ግብ አሜሪካን መሪ ያደረገውን ዓለም አቀፍ ስርዓት ዌስተርን ሊድ ግሎባል ኦርደር መቃወም ነው። ሩሲያን በዩክሬን በተፈጠረ ውጥረት ሳቢያ ከምዕራቡ ዓለም ስትገለል፣ ቻይና ደግሞ በታይዋንና በንግድ ውዝግቦች ትችት ሲቀርብባት፣ ሁለቱ ሀገራት አዲስ ጸረ ምዕራባዊ የኃይል ማዕከል ፈጥረዋል ቻይና ሩሲያን በኢኮኖሚና በፖለቲካ ሽፋን በመስጠት የኃይል ምንጯን ታጠናክራለች ሩሲያ ቻይና በምስራቅ እስያ የምትወስደውን ወታደራዊ እርምጃ በመደገፍ የምዕራባውያንን ኃይሎች ትኩረት ትከፋፍላለች ፕሬዚዳንት ዢ እና ፕሬዚዳንት ፑቲን የዓለም ስርዓትን ከባለ አንድ ኃይል ወደ ባለ ብዙ ኃይል ለመቀየር በግል አስታውቀዋል። ይህ ማለትም የግሎባላይዜሽን ዘመን በሁለት ተፋላሚ የኢኮኖሚና ወታደራዊ ካምፖች ሊከፈል ነው ማለት ነው። የቻይናና ሩሲያ ደቡብ ኮሪያን ውጥረት በቀጥታ የሚመለከታቸው ዓለማችን ወደ የትኛው ቅርቃር እንደምትጓዝ ነው። በአንደኝነት ደረጃ የኢኮኖሚ መለያየት ይገኛል። ሀያላኑ በግልጽ በመከፋፈላቸው የንግድ መስመሮች፣ የቴክኖሎጂ አቅርቦት ሰንሰለቶች እና የኢንቨስትመንት ፍሰቶች ከሁለቱ ካምፖች በአንዱ ብቻ እንዲያተኩር ይገደዳሉ። ዓለም አቀፉ ኢኮኖሚ ለረጅም ጊዜ የሚቆይ እርግጠኛ ያለመሆንና ቀስ ያለ እድገት ለውጥ ሊገባ ይችላል። ሁለተኛነት የተነሳው የጦርነት ስጋት መባባስ ነው። በደቡብ ኮሪያ ዙሪያ እንደታየው ወታደራዊ ልምምዶች፣ የድንበር መተላለፎች በድንገተኛ ስህተት ወደ ታላቅ ግጭት የመቀየር አደጋው ከፍተኛ ነው። አንድ የጦር አውሮፕላን ወይም መርከብ በአጋጣሚ ጥቃት ቢሰነዘርበት የክልላዊ ጦርነት ማስከተሉ አይቀርም። ሌላው የኒውክሌር መሳሪያዎችን የማስፈራሪያ መሳሪያ አድርጎ የመጠቀም ዝንባሌው በእጅጉ ጨምሯል። ደቡብ ኮሪያን እና የምስራቅ እስያን የሚያካትተው ውጥረት፣ የኒውክሌር ጦርነት መፈራራት የሚነግስበት ቀዝቃዛው ጦርነት እርቃር ውስጥ ሊያስገባን ይችላል። የቻይና ሩሲያና እና ደቡብ ኮሪያ ትግል የሶስት ሀገራት ችግር ብቻ አይደለም። ዓለም አቀፉ ስርዓት ከቁጥጥር ውጭ ከመውጣቱ በፊት መሪዎቹ በድርድር ጠረጴዛ ላይ መገኘት ይኖርባቸዋል። አለበለዚያ የሀያላኑ የማይቆም የኃይል ፍላጎት ዓለማችንን ወደ ሁለት የተከፈለች ዘላቂ ግጭት ውስጥ የገባች ቅርቃር ውስጥም ሊጥላት ይችላል። ደቡብ ኮሪያ ከአሜሪካ ጋር የጋራ የመከላከያ ስምምነት አላት። ይህ ማለት ደቡብ ኮሪያ ላይ የሚሰነዘር ማንኛውም ጥቃት በአሜሪካ ላይ እንደተሰነዘረ ጥቃት ይቆጠራል። ይህ ማለት ደግሞ ሀያላኑ ወደ ለየለት ጦርነት ይገባሉ እንደማለት ነው። አሜሪካ ወዲያውኑ ወታደራዊ እርምጃ እንደምትወስድ ይጠበቃል። ሁለቱ ሀገራት ጥቃት ከጀመሩ ይህም ማለት ቻይናና ሩሲያም ይህም ጥቃት ከጀመሩት አሜሪካ ቀጥታ ወደ ጦርነት ትገባለች። ይህ ደግሞ በኮሪያ ልሳነ ምድር በጃፓን ባህርና በምስራቅ ቻይና ባህር ከፍተኛ የአየርና የባህር ጦርነት ያስነሳል። ጃፓንም ከአሜሪካ ጋር የደህንነት ስምምነት ስላላት ሩሲያና ቻይና በጃፓን አካባቢ የሚገኙ የአሜሪካ ወታደራዊ ሰፈሮችን ለማጥቃት ቢሞክሩ ጃፓንም በቀጥታ ወደ ግጭቱ ትገባለች። ግጭቱ ከቁጥጥር ውጭ ከሆነ ደግሞ ሩሲያ ቻይናና አሜሪካ የኒውክለር ኃይል ያላቸው በመሆናቸው ሁኔታው በቀላሉ ወደ ሶስተኛ ዓለም ጦርነትና ምናልባትም ወደ ኒውክለር ግጭት ሊያድግ ይችላል። ይህ እጅግ የከፋውና አደገኛ እጣ ፈንታ ነው። ከዛም በመቀጠል የሚፈጠረው የዓለም ኢኮኖሚ ውድቀት ነው፣ ኢኮኖሚክ ኮላፕስ። የቴክኖሎጂ መስተጓጎል፣ ደቡብ ኮሪያ ሳምሰንግ እና ኤልጂ ያሉባት ሲሆን የዓለምን ግማሽ ያህሉን የማይክሮቺፕ ምርት የሚሸፍኑ ናቸው። የኮሪያ ጦርነት የዓለምን የቴክኖሎጂ አቅርቦት ሰንሰለት ሙሉ በሙሉ ያቋርጣል። ይህም ዓለም አቀፍ ኢኮኖሚ ውድቀትን ያስከትላል። ሌላው የንግድ መስመር መዘጋት ነው። የዓለም የባህር ንግድ ወሳኝ የሆኑትን የፓሲፊክ ውቅያኖስ መስመሮች ይዘጋሉ። የኢነርጂና የሸቀጦች ዋጋ በከፍተኛ ደረጃ ይንራል። ሰሜን ኮሪያ በደቡብ ኮሪያ ላይ ወረራ ለመጀመር የና አጋጣሚ ልትጠቀምም ትችላለች እየተባለ ነው። ይህ በኮሪያ ልሳነ ምድር ላይ ተጨማሪ ውጥረት በመፍጠር በደቡብ ኮሪያ ዋና ከተማ ሲኦል ላይ የሰሜን ኮሪያን የጦር መሳሪያዎች ጥቃትን ያስከትላል። ሩሲያና ቻይና ደቡብ ኮሪያን በቀጥታ በጦርነት ቢገጥሙ ውጤቱ የክልላዊ ግጭት ብቻ ሳይሆን አሜሪካ፣ ጃፓንና ምናልባትም ሌሎች የኔቶ አባላትን የሚያካትት ዓለም አቀፍ ጦርነት ሊሆን ይችላል ተብሎ ተሰግቷል። ይህ ደግሞ የሰው ልጅ ታሪክ ካየው እጅግ አደገኛ ከሆኑ ግጭቶች አንዱ ይሆናል። የጦርነት የሚከሰት ከሆነ ዓለምን በከፍተኛ ሁኔታ ያሰጋው ሶስት ዋና ዋና ጉዳዮች አሉ። ደቡብ ኮሪያ በሳምሰንግ እናም በኤስኬ ሃይኔክስ አማካኝነት ከአሜሪካ ቀጥሎ ትልቁ የኮምፒውተር ቺፕ አምራች ነች። የጦርነቱ ሁኔታ ቢፈጠር እነዚህ ፋብሪካዎች ወዲያውኑ ይዘጋሉ ወይም ደግሞ ይወድማሉ። ከስማርትፎኖች እስከ አውቶሞቢሎች፣ ላፕቶፖች እና ኢንዱስትሪ ማሽነሪዎች ድረስ ያሉ ሁሉም ዘመናዊ ምርቶች የቺፕ እጥረት ይገጥሟቸዋል። የዓለም ቴክኖሎጂ ኢንዱስትሪ ሽባ ይሆናል ማለት ነው። በሌላ ቋንቋ የማሳያ ማያ ገጾች፣ ደቡብ ኮሪያ ለብዙ የዓለም የቴሌቪዥንና የስማርትፎን ማሳያዎች ዋና አቅራቢ ነች። የምርት መቆሙ ዓለም አቀፍ የኤሌክትሮኒክስ እቃዎች ዋጋ እንዲንር ገበያ እንዲጠፋም ያደርጋል። ጦርነቱ ከተቀሰቀሰ በኋላ የዓለም የባህር ንግድ ወሳኝ የሆኑት የእስያ የባህር መስመሮች ይዘጋሉ። ባህረ ገብ መሬቷ የኮሪያ ይህ አካባቢ ወደ ቻይና ጃፓንና ሰሜን አሜሪካ የሚወስዱትን የንግድ መርከቦች ዋና ማለፊያ ነው። የኢንሹራንስ ዋጋ መጨመርም ይከሰታል። የመርከብ ኩባንያዎች ወደ አደጋ ቀጠና መግባት ስለሚያቆሙ ወይም ደግሞ የኢንሹራንስ ዋጋ እጅግ ስለሚኖር የዓለም አቀፍ የመጓጓዣ ወጪ በከፍተኛ ሁኔታ ይንራል። በአለም ዙሪያ ያሉ የምግብ የነዳጅና የፋብሪካ ምርቶች ዋጋ ይናጋል። ይህ ዓለም አቀፍ ከፍተኛ የዋጋ ንረትን ያስከትላል። ግጭቱ በሚፈነዳበት ጊዜም የፋይናንስ ገበያዎች ወዲያውኑ ይወድቃሉ። በተለይ ደግሞ የአክሲዮን ገበያ ውድቀት ይገጥመዋል። አለም አቀፍ ባለሀብቶች ከሰያ ገበያዎች በመውጣት ወደ ደህንነታቸው የተጠበቁ ንብረቶች እንደ ወርቅ ወይም የአሜሪካ ቦንዶች ይሸሻሉ። የኒውዮርክ፣ የለንደንና የፍራንክፈርት የአክሲዮን ገበያዎች በጦርነቱ ፍርሃት ምክንያት በፍጥነት ይወድቃሉ። ሌላው የምንዛሬ መናጋት ነው። ደቡብ ኮሪያ ዋና ምንዛሬ ዋጋዋ ይወድቃል። በተጨማሪም የኃይል ዋጋ ስለሚኖር የበርካታ ሀገራት ገንዘቦች ይናጋል። የነዳጅ ዋጋ ግሽበት በሶስተኛነት ይነሳል። የሩሲያና ቻይና ተሳትፎ እንዲሁም የፓሲፊክ ውቅያኖስ የንግድ መስመሮች መዘጋት ምክንያት የነዳጅ ወይ ደግሞ ኦይል ዋጋ ከቁጥጥር ውጭ ሊነር ይችላል። ይህ ደግሞ በአለም ዙሪያ በሚ ኙ በሁሉም የትራንስፖርት ና የኢንዱስትሪ ዘርፎች ላይ የኪሳራ ሰንሰለት ያስከትላል። በአጭሩ ሩሲያና ቻይና ደቡብ ኮሪያን በጦርነት ቢገጥሙ ውጤቱ ከክልላዊ ወታደራዊ ግጭት በላይ ነው። የዓለም አቅርቦት ሰንሰለት፣ የፋይናንስ ስርዓትና የቴክኖሎጂ ምርት የሚያፈርሰው ዓለም አቀፍ የኢኮኖሚ ጥፋትን ያስከትላል።